በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአለም ላይ የምትኖሩ ኦርቶዶክሳያን እግዚአብሔር ልቤ ሰላም እግዚአብሔር ይብዛላችሁ ከትንሣኤው በኋላ ዘጠነኛው እሑድ ዘጠነኛው ሳምንት ላይ ደርሰናል ማለት ምን ማለት ነው በዓለ ጰራቅሊጦስ ሀምሳኛውን ሰንበት አሳልፈን ሳምንቱ ዘጠነኛው እሑድ ዘጠነኛው ሳምንት ነው የሚባለው የመጀመሪያው ባለ ሀምሳው እንግዲህ እንደ ቤተ ክርስቲያናችን አስተምሮ ትንሳኤ ዳግም ትንሳኤ ሀምሳኛው ቀን ሶስቱ እሁዶች አንድ አይነት ቃል ነው የሚባልባቸው ሌሊት ሊቃውንት የተናገሩት ይትፌሳህ ነው። በቅዳሴውም የተነበቡት መልእክቶች ያው የተለመዱት ናቸው። የተሰበከው ምስባክ አንድ ነው በሶስቱ እሁድ ዛቴ ዕለትን ተገብረ እግዚአብሔር ነው። ወንጌሉም ያው ሌሊት ማቴዎስ፣ ማርቆስ፣ ሉቃስ ይነበባሉ። በቅዳሴው ሰዓት የዮሐንስ ወንጌል ምራፋያ ቁጥር አንድ ነው ማለት ነው። ስለዚህ አሁን ስለ በዓለ ጰራቅሊጦስ ቤተክርስቲያኗ ነው የምታስተምረው። ዛሬ ነገ ሁድ በዘጠነኛው ሁድ ላይ ነው ማለት ነው። ስለዚህ ስንማማር እንደመጣ ነው፣ መጀመሪያ መዝሙሩን፣ ከዚያ ደግሞ መልእክታቱን፣ ከዚያ ደግሞ ወንጌሉን ነው እየተማርን የመጣ ነው እና እንግዲህ የነገው ወንጌል ምን ይለናል? ምን ያስተምረናል? ቅዱስ ያድስ ደግሞ ምን ይነግረናል? ይህንም በገብረ መስቀል ሚዲያ ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሆን መጀመሪያ ከዱጓው ላይ እንጀምር። ሌሊት ሊቃውንቱ መጀመሪያ በዜማ ከዚያ ደግሞ በዝማሜ ከዚያ ደግሞ በጸናጽል ከዚያ ጽፋቱን ብለው ከዚያ በሰላም የሚዘጉት ቃለ እግዚአብሔር ምን ይለናል? መዝሙር ማለት ያው አገልግሎት ነው፣ ምስጋና ነው፣ ውዳሴ ነው ቅዳሴ መላይት ዝማሬ ዳዊት ተብሏል አይደለ? ስለዚህ መዝሙር ማለት ያው የቅዱስ ያሬድ ድርሰት ነው ቃለ እግዚአብሔር ነው ምስጋና ነው። እና የነገ እሑድ ምን ይባላል? ሃሌ ሃሌሉያ ይልና ወረደ መንፈስ ቅዱስ ላይ ለሐዋርያት ከመዘእሳት ወተናገሩ በነገረ ኩሉ በሐውርት ይላል። ይህ ግዙ ነው። የኢትዮጵያ የመጀመሪያው ቋንቋ ግዝ ነው። እንግዲህ አሁን ዛሬ ተናጋሪው አንዳንድ ዜኛ አንዳንድ ሞኝ ሰዎች ግዕዝ የሚጠፋ ያለ ቋንቋ ነው ሲሉ እንሰማቸዋለን። ይሄ እብድነት ነው። እውነቴን ነው የምነግራችሁ፣ ግዕዝ ቋንቋ ጠፋ ማለት ኢትዮጵያ ጠፋሽ ማለት ነው። ይህን ማወቅ ያስፈልጋል። የመጀመሪያ ቋንቋ ግዕዝ ነው። ኢትዮጵያ መነሻህን ካላወቀው መድረሻህን አታውቀውም። መድረሻህን ማወቅ መነሻህን ካላውቀው መድረሻ የለም። እናት አባት ግን ካላውቀው የአንተ ማንነት ከባድ ነው። ስለዚህ ግዕዝ የሚጠፋ አይደለም፣ እየሰፋ የሚሄድ ነው። ይልቁንም ዛሬ በውጭ ዓለም በፈረንሳይ፣ በእንግሊዝ፣ በአሜሪካ ኮሌጆች ተከፍተው እኮ ግዕዝ ቋንቋ እየተማርን ያለ አለሙ እየተማርን ያለ ስለዚህ ከሚያድጉት ቋንቋዎች አንዱ ቋንቋ እንጂ ከሚያጠፉት አይደለም። እንዲህ አይነት አመለካከት ያላቸውን ሰዎች አእምሯቸውን እዚ ይለውጥል። እድነት ስለሆነ ማለት ነው። እና ምን ይላል ሀሌ ሀሌ ሉያ ወረደ መንፈስ ቅዱስ እንደ እሳት ልሳን ባለ እይታ መንፈስ ቅዱስ በሐዋርያት ላይ ወርዶአልና በሀገሩ ሁሉ ቋንቋ ተናገሩ። ሀሌ ሀሌ ሉያ ያው ቅድመ ዓለም የነበረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር ምስጋና የሚገባው ልናመሰግነው የሚገባ ምስጋና ባሂሩ የሆነ አምላክ በሐዋርያት ላይ እንደ እሳት ቃሉን ሊፈጽም በስጦታ በስጦታ ለልጆቹ አባት ልጁን ድሮ ይሄ ነው የምታድግበት መነሻ ነጋዴ ከሆነ መነገጃ፣ ገበሬ ከሆነ ከማሳው፣ ንጉስ ከሆነ ከሀገሩ፣ እንደገና ደግሞ ባለደሞዝ ከሆነ ደግሞ ከባንክ ካስቀመጠው ገንዘቡ ሰጡ። በዚህ ተንቀሳቀስና እደግ ብሎ እንደሚሰጥ የኛ ጌታም ከዓለም የጠራቸውን የዮሐንስ ወንጌል ምራፍ 15 ላይ ምን ይላል? ዓለም ይጠላችኋል እኔን እንደጠላኝ እኔን እንደገረፈኝ እኔን እንዳሰቃየኝ እኔን እንደገደለኝ፣ በእናንተ ላይም የበለጠ ነገር ያደርጋል። እኔ ከዓለሙ መርጫችኋለሁኝ። ከዓለሙ ብትሆኑ ዓለሙ በወደዳችሁ ነበረ። ዓለሙ የሚወደው የራሱን ነውና፣ ስለዚህ እነሆ እኔ ከዓለም መርጫችኋለሁ። ነገር ግን ከዓለሙ ሆናችሁ ዓለማውያን አይደላችሁም፣ አዎ የእግዚአብሔር ልጆች ናችሁ ይልና ምንድን ነው የሚለው? ከዓለም ስላይደላችሁ ዓለሙ ይጠላችኋል። ነገር ግን ከዓለሙ መርጬ አገልጋዮች፣ ደቀ መዛሙርት አድርጊያችኋለሁ መቶ ሀያ ቤተሰብ አስራ ሁለቱ ሐዋርያት 36ቱ ቅዱሳት አንስት 72 አዲት 120 ቤተሰብ ማለት ነው። ይህን አድርጊያችኋለሁ። ስለዚህ ምን አለ አባት ነው እና ምን አለ እንደ አስቀድሞ እኔ ሄዳለሁኝ የእኔ ምህር ለእናንተ መንፈስ ቅዱስ እንዲመጣላችሁ ነው፣ ጸጋ እንዲመጣላችሁ፣ መስጦታ እንዲመጣላችሁ ነው ብሏቸው ነበርና፣ እንደገና በሐዋርያት ሥራ ምዕራፍ አንድ ቁጥር አራት ላይም ደግሞ ዮሐንስ በውሃ አጥምቋል፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ብሏቸው ነበርና መንፈስ ቅዱስ መጣና አጠመቃቸው። የሚገርም ነገር ነው። እንደ እሳት ምንድን ነው የሚለው እንደ እሳት ልሳን ባለ እይታ መንፈስ ቅዱስ በሐዋርያት ላይ ወርዷልና በሀገሩ ሁሉ ቋንቋ ተናገሩ ነው የሚለው ይህንን ቋንቋ ተናገሩ ይላል። እንግዲህ ሌዲስ ሊቃውንቱ የሚናገሩት ቃል እግዚአብሔር ወረደ መንፈስ ቅዱስ ከመዘሳት ተብሎ ተነግሯል ማለት ነው። ይሄ ነው ማለት ነው። የቅዱሳን አምላክ እግዚአብሔር በቅዱስ ያሬድ ዜማ እንድናገለግለው ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። ከመዝሙሩ ቀጥሎ የምንገባ ወደ ቅዳሴው መልእክታት ነው። የቅዳሴው መልእክት ደግሞ የመጀመሪያው ዲያቆን ኤፌሶን አራት አንድ እስከ አስራ ሰባት ነው። አንድ ሐረግ ብቻ እንውሰድ። ምንድን ነው የሚለው? እንደ ክርስቶስ ስጦታ መጠን ለእያንዳንዱ ጸጋ ተሰጠነ። ለእያንዳንዳችን ጸጋ ተሰጠን። አያችሁት? እንደ ክርስቶስ ስጦታ መጠን፣ እሱ እንደሰጠን እሱ እንደሰጠን ክርስቶስ እንደሰጠን እናትነትም፣ ስልጣንም አባትነትም፣ ልጅነትም፣ ወጣትነትም እሱ እንደሰጠነው እንደገና መምህር መሆንም፣ ዘማሪ መሆንም፣ መነኩሴ መሆንም፣ ጳጳስ መሆንም፣ ገበሬ መሆንም፣ ወታደር መሆንም እዚያ እንደሰጠንበታል። ስለዚህ ቅዱስ ጳውሎስ ምን አለ? እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ተሰጠን አለ። አሁን በተሰጠን ጸጋ እንድንደምቅ እግዚአብሔር ይርዳል። ደግሞ ቅዱስ ጳውሎስ ምን ይላል? የተሰጠህን ጸጋ ጠብቀው እንዳትጥለው ነው ጊዜ አሁን ጸጋ ምንድን ነው? በአርባ ቀን በሰማንያ ቀን ያገኘነው ጸጋ ነው አደለም? አሁ መጀመሪያው እሱ እኮ መነሻችን ሱ ቢዝ ነው ወንድ በአርባ ቀን ሴቶች በሰማንያ ቀን ምንድን ነው ጸጋው? መጀመሪያ እንጠምቃለን፣ ከዚያ ሜሮን እንቀባለን፣ ሀብተ መንፈስ ቅዱስ በላይለችን ላይ ያድራል ማለት ነው። ከዚያ ቀጥሎ ስጋውና ደሙን እንቀበላል። ይህን ጸጋ ጠብቆ መኖር ነው። ከዚያ ስጋዊ እድገት በምግብ በልብስ ያድጋል። መንፈሳዊ እድገት ደግሞ በጾም በጸሎትና በዝማሬ በወንጌል አገልግሎት በምስጋና ያድጋል ማለት ነው። እንደተሰጠን መጠን አዎ፣ ማገልገል በቃ ምንድን ነው እግዚአብሔር ማገልገል አንተ ማገልገል በቃ አያችሁ፣ ሰው ሰውን እኮ አገልግሎ እኮ እንጀራ በልቶ ያድራልኮ። ሰው ሰውን አስደስቶ እኮ አዎ ጥሩ ደሞዝ ያገኛልኮ። ሰው ሰውን አገልግሎ እኮ ይመረቃል እኮ። ሰው ሰውን አገልግሎ እኮ እነሆ ያድጋል እኮ። ስለዚህ ከዚህ የበለጠ ሰው ሰውን አገልግሎ የሚመረቅ ከሆነ ሰው ሰውን አገልግሎ የሚያድግ ከሆነ ሰው ሰውን አገልግሎ እነሆ ደረጃው የሚጨምር ከሆነ እግዚአብሔርን ብናገለግልማ ከዚህ የበለጠ እናገኛለን ማለት ነው። ስለዚህ ቅዱስ ጳውሎስ ምን አለ? እንደ ክርስቶስ ስጦታ መጠን ለእያንዳንዱ ምን አለዋል? ስጦታ አለዋል። በተሰጠን እንድናጌጥ እግዚአብሔር ይርዳ። ሁለተኛው ከአራት ወንጌላውያን አንዱ ከአስራ ሁለቱ ሐዋርያት አንዱ የሆነው ዮሐንስ ወንጌላዊ ደግሞ በምዕራፍ አንደኛ ዮሐንስ ምዕራፍ ሁለት ቁጥር አንድ እስከ አስራ ስምንት ባለው የእግዚአብሔርን ፈቃድ የሚያደርግ ለዘላለም ይኖራል። የእግዚአብሔርን ፈቃድ የሚያደርግ ለዘላለም ይኖራል። የማንም ፈቃድ የእግዚአብሔርን ፈቃድ የእግዚአብሔርን ፈቃድ የሚያደርግ ለዘላለም ይኖራል። ይህን ማወቅ ያስፈልጋል። የማንም ፈቃድ የእግዚአብሔርን ፈቃድ የእግዚአብሔር ፈቃድ ምንድነው? በሰላም እንድንኖር። የእግዚአብሔር ፈቃድ ምንድነው? በሰላም እንድንወጣ። የእግዚአብሔር ፈቃድ ምንድነው? ያው መቀደሳችን ነው። የእግዚአብሔር ፈቃዱ መቀደሳችን ነው። የእግዚአብሔር ፈቃድ ምንድነው? በሰላም መኖራችን ነው። ይህን ነው የሚናገረው። ስለዚህ ምን አለ? ሁሉም እያንዳንዱ በፈቃድ እግዚአብሔር መኖር አለበት ነው የሚለው። አሁን ዛሬ ብዙዎቻችን እንደ ፈቃድ እግዚአብሔር አንኖርም ቅዱስ ጴጥሮስ ምንድን ነው ያለው? ያንተ ፈቃድ ይሁን ነው። ስጸልዩም ወይኩም ቁም ፈቃድ ከ ፈቃድ ይሁንልን በሉ ነው የሚለው። ሲቀጥል ደግሞ ከዚህ ቀጥሎ የሚነበበው የሐዋርያ ሥራ ምዕራፍ ሁለት ቁጥር አንድ እስከ አስራ ስምንት ባለው በሁሉም መንፈስ ቅዱስ ሞላባቸው። መንፈስንም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀማይ የምንናገረው እግዚአብሔር እንደሰጠ ነው። አንዳንድ ጊዜ ከተፈጥሮዎች እንናገራለን ብለን ብዙ ሰዎች ሌሎች ሰዎች እንደመምሰል ይሞክራሉ። አቶ ከሌ እዚህ ላይ ሆኖ በአነጋገሩ ወይም ደግሞ በሌላ ነገሩ ሌላ ሰው ይመስላል። ዲያቆን ከሌ እዚህ ላይ ሆኖ የሌላ ሰው ድምፅ ቄን ጣወጣለ ብሎ ጮሃለ ብሎ ሌላ ሰው ይሆናል። ሰውዬው እዚህ ያለ ከአቶ ከሌ ነው፣ ዜማው የከሌ ነው። መምህር ከሌ እዚህ ሆኖ የሚሰብከው ሌላ ኮርጆ ኮፒራይት አድርጎ የሌላ ስብከት ነው የሚሰብከው መምር ጌታ ከሪ እዚህ ሆኖ ጸናጽልና መቋሚያ ይዞ እየተናገረ የሚጮኸው ግን የሌላ መርጌታ ነው የሌላውን መርጌታ ለሀይና ለዛ መጥቶ ነው አይደለም ሁሉም በተሰጠው ጸጋ ነው ማገልግል ያለበት በተሰጠው ጸጋ ነው ማገልግል እንደ ተሰጠን መጠን ነው ይሁዳ ትዚህ ለና አይደለም ጌታ አንድ ቀን ምን አላቸው ነው የሚለው ጠራና ሐዋርያትን እስኪ ጠጠር አምጡ እንዳቅማችሁ አላቸው ነው የሚለው ሁሉም እንዳቅማቸው ጠጠር ሰብስቦ ሲመጡ ይሁዳ ሶስት ጠጠር አመጣ ጌታ ምን አደረገ? ወርቅ ይሁንላችሁና ሽጣችሁ ተጠቀሟል። ይሁዳ ተናደደ። ሰራልኛ ቀጠልና ምን አለ ጌታ ሂዱና በአቅማችሁ ቅዱም ብዙ ጠጠር ነው ያልኳችሁ። አሁን አንዳንድ ደንጋይ በአቅማችሁ በአቅማችሁ ያላቅማችሁ አዎ እንደተሰጣችሁ ኃይልና መጠን ይዛችሁ ነው አላቸው። ሄዱና ሁሉም በመጠናቸው ደንጋይ ተሸክመው እንዲህ እንዲህ እያሉ መጡ። ይሁዳ ግን ቀድም ሰርተህልኛል፣ አሁንስ ትልቅ ድንጋይ ነው የምትሸከመው፣ እነሱ ትንሽ ነው ያወጣ አለና፣ እንደውም ማን እንደሸከመው አይታወቅም። መቼም ጓደኛው ጋኔን ነውና ዲያብሎስ ነውና ዲያብሎስ አይሆን አይቀርም። ሄደና ትልቅ ድንጋይ ተሸክሞ እየተንገደገደ መጣ። ሐዋርያት ይስቃሉ። ጌታም ደግሞ በውስጡ እዝሙ ላይ አይው ነበርና የትንቢት መፈጸሚያ ስለሆነ በኋላ ምን አለ፣ እንደየአቅማችሁ መጣችኋልና እንደየአቅማችሁ ወሩሩት አለና እንደየ አቅማቹ በአቅማቸው ስላመጡት ያመጡትን ነገር እንደዚህ ሲወረውሩት ራቀላቸው። ይሁዳ ወሮ ሲባል እዚህ ጋር ወደቀ። ምና እድሜ ያጠራል። ስናገለግል እንደተሰጠን መጠን እንጂ ያልተሰጠንን ነገር አይደለም። አዎ ጥንቸን እንዳንበሳ ጮሁ አትጮሁም። እንደገና በግ ደግሞ እንደ ጊደር አይጮሁም። እንደምንጮህበት ጸጋ ነው መጮህ ያለብን ነው የሚለው ስለዚህ እንደተሰጣቸው አዎ እንደተሰጣቸው መጠን ነው። ምንድነው ነው የሚለው እናንበው። የሐዋርያ ሥራ ምዕራፍ 2 ቁጥር 1 ቁጥር 18 በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ይጀምራሉ። ስንት ቋንቋ ሰባ ሁለት ቋንቋ። ምንድ ነበር የሚያቁ አንድ የብራይስት ቋንቋ ቋንቋ ነበር። ሰባ ሁለት ቋንቋ፣ አሁን ከዚህ በኋላ ነው የዓለሙን ቋንቋ መናገር ጀመሩ፣ መናገር ጀመሩ። ሁሉም ሲናገሩ ፓርቴ ሜደ በተለያየ መልኩ የመጡ ህዝቦች እንዲህ እነዚህ የምናውቃቸው አንድ ቋንቋ ይናገሩ የነበሩ ዛሬ ሰባ ሁለት ቋንቋ ከየት አመጣው ነው የሚቀባጥሩብን? ወይስ ወይን ጠጅ ጠጥተው ነው በጧቱ ሰክረው ነው እያሉ ይሉ ጀመር። የምናውቃቸው ይሄ ማቴዎስ ወንጌል ምዕራፍ 13 ላይ ስለ ጌታችን ስለ ኢየሱስ ክርስቶስ የድንግል ማርያም ልጅነት ሲነገር አይሁዳውያን፣ ፈሪሳውያን ምናሉ የምናውቀው የናዝሬቱ ኢየሱስ አይደለምን እናቱ ማርያም አባቱ ደግሞ የእንጨት ጠራቢው ድግር ጠራቢው ዮሴፍ አይደለምን እያሉ ተሰናከሉበት ነው ተማረኩበት አይደለም፣ ተሰናከሉበት ነው። ወንድሞቹ እነ ያዕቆብና እነ ዮሳ አይደሉምን? ምን የዮሴፍ ልጅ የድግር ጠላቢ አይደለም ወይ? ብለው ተሰናከሉበት ነው እ ተማረኩበት አይደለም። አያችሁ፣ የማይሆን ንግግር የሚያመጣው እርግማንን፣ መርገምን እንጂ በረከትን አያመጣም ማለት ነው። እንደዚህ ነው፣ ይህን ማወቅ ያለብን። ስለዚህ ምን አሉ የተሰጣቸውን ጸጋ እረስተውትና ባለማወቃቸው ምክንያት ምን አሉ? ሰክረው ነው በጠዋቱ ጉሥ ጠጅ ጠጥተው ነው እያሉ፣ የምናውቀውን ቋንቋ የእኛን ቋንቋ የአገራችን ቋንቋ የዓለሙን ቋንቋ መናገር ጀመሩ እኮ እያሉ እውነት ነው ተናግረዋል። ሰባሮ ቋንቋ ቀላል አይደለም። ይህን ሲናገሩ ምን አሉ? እነሆን ሰክረው ነው አላቸው። ቅዱስ ጴጥሮስ ሁልጊዜ ይናገራል እንደምናውቀው በማቴዎስ ወንጌል ምዕራፍ 16 መነ ይብሉ ሰብ ለወልደ እጓለ እመሕያው የሰው ልጆች ስለኔ ምን ይላሉ ባለጊዜ አንዳንዶቹ ሙሴ አንዳንዶቹ ኤልያስ፣ አንዳንዶቹ ደግሞ ኤርሚያስ፣ አንዳንዶቹ ደግሞ ከነቢያት አንዱ፣ ያም ካልሆነ ዮሐንስ መጥምቅ ነው። ወደዚያ ውስጥ አንገባም ብለውሃል። ሲባል አንተ ውእቱ ክርስቶስ ወልደ እግዚአብሔር። እሺ እነሱ ያሉትን ይበሉ፣ እናንተ ግን እኔ ማን እንደሆንኩ ትላላችሁ? ትረዳላችሁ፣ ታስረዳላችሁ ሲሉ ቅዱስ ጴጥሮስ አንተ የእግዚአብሔር ልጅ እግዚአብሔር ኢየሱስ ክርስቶስ ነህ አለና እውነቱን መሰከረ። አሁንም መጣ ቅዱስ ጴጥሮስ ምን አለ? እናንተ የገሊላ ሰዎች አይሁዳውያን ሆይ ዛሬ አሁን ከጧቱ ገና ሶስት ሰዓት ነው። በዚህ ሰዓት አይሰከርም። እኒህ የምታዩዋቸው ሐዋርያት አስቀድሞ በነቢዩ ኢዩኤል ትንቢተ ኢዩኤል ምዕራፍ ሁለት ላይ በዚያ በመጨረሻው ዘመን አዎ በኋለኛው ዘመን ስጋም በለበሰ መንፈሴን አፈሳለሁ አሳድራለሁ የተባለው ትንቢት ይፈጸም ዘንድ መንፈስ ቅዱስን የተቀበሉ መንፈስ ቅዱስ የወረደላቸው መንፈስ ቅዱስ የዘነመላቸው መንፈስ ቅዱስ ያደረባቸው ናቸው እንጂ የሰከሩ አይደሉም አለና አስተምሮ በአንድ ስብከት ብቻ አምስት ሺህ ሕዝብ መልሷል ማለት ነው። በእውነት በምናስተምረው ትምህርት ምዕመናንን እንድንስብና ወደ በረት እንድናስገባ የአምላካችን እግዚአብሔር መልካም ፈቃድ ይሆንልን ስለዚህ በቅዳሴው ላይ የመጀመሪያው ዲያቆን ያነበበው፣ ሁለተኛው ዲያቆን ያነበበው፣ ተጨማሪው ካህን ያነበበው ደግሞ የሐዋርያ ስራ ምዕራፍ ሁለት ከቁጥር አንድ ጀምሮ ስታነቡት ይህን ታሪክ ይተርክላቸዋል። በአጭሩ ግን ምንድነው የሚለው? በአንድ ቤት በጽርሃ ጽዮን ተሰብስበው እንዳሉ መንፈስ ቅዱስ ወረደላቸው። ተነግሯቸው ነበር እናንተስ በኢየሩሳሌም ከተማ ቆዩ እስከትለብሱ ኃይለ ማርያም ከሰማይ አርያም ማለት ሰማይ ማለት ነው። ከሰማይ ኃይል እስከሚላችሁ ክላችሁ መንፈስ ቅዱስ እስከሚላ ክላችሁ ከኢየሩሳሌም ከተማ ሳትወጡ ቆዩ ተብለው ነበርና ሳይወጡ በጽርሃ ጽዮን በዚያች የአዲስ ኪዳን የመጀመሪያዋ ቤት በዚያች ተቀምጠው ምን አገኙ? ሀብተ መንፈስ ቅዱስን አግኝተዋል ማለት ነው። ስለዚህ ተጨማሪው ካህን ያነበበው ይህን ነው ማለት ነው እና በአለጰራቅሊጦስ ማለት ለሐዋርያት እግዚአብሔር የገባላቸውን ቃል፣ የተሰጣቸውን ተስፋ፣ የተነገራቸውን ተስፋ ይሆናል የተባለላቸው የሆነበት ይሰጣችኋል የተባለ የተሰጡበት ቀን የምናይበት ቀን ነውና፣ የምንማርበት የምናስተውልበት ቀን ነውና። ሌላውም በባለፈው ስለተማር ነው፣ ጰራቅሊጦስ ስድስት አይነት ስጦታዎች እንዳሉ ባለፈው ተምረነዋል። በሌላ መልኩ ደግሞ ባለ ሐምሳ ማለት ደግሞ ሶስት አይነት እይታ እንዳለው ያንንም ተነጋግረናል። ወደዚያ እንመለስም። በአጭሩ ተጨማሪው ካህን ያነበበው ይህ ነው። ዲያቆኑ ደግሞ የሰበከው ምስባክ አምስት ጊዜ ነው ያቆኑ ሁለት ጊዜ እኛ ሶስት ጊዜ ነው። መዝሙር 67 ቁጥር 18 ላይ ያለ ኃይለ ቃል ነው። እሱን ደግሞ እንመልከተው። ምንድነው የሚለው አረገ ውስተ አርያም ፀወ ከፄዋ ውሃ ከጸጋ ከለጓለመያው ምንድነው ምርኮን ማረክ ወደ ሰማይ ወጣህ ስጦታንም ለልጆች ሰጠህ ነው የሚለው አሁን ሲያርግ አረግ ውስጥ አሪያ ምንድነው? ነው ወደ ሰማይ ወጣ አረገ። የሐዋርያ አሪያ ሥራ ምዕራፍ አንድ ቁጥር 11 ላይ ባለፈው ተምረናል። ወደ ሰማይ ወጣ አረገ። ሲያርግ አረግ ውስጥ ወሃብ ከጸጋ ከነጓለም ለሰው ልጆች ይልቁንም ለሐዋርያ ጸጋህን ሰጠህ። ምጽዮ ዮ ምርኮን ማረክ ቆንም ምንድነው? 5500 ዘመን በሲኦል ውስጥ የነበሩ ነፍሳትን አውጥቶ ወደ ገነት መልሶ ዲያብሎስን ማርኮ ወደ ሲኦል ወሩሮ ወደ እንጦርጦስ ወሩሮ በእሳት ዛንጀር ገርፎ አምስት ሺህ አምስት መቶ ዘመን በሲዮል ውስጥ የነበሩ ነፍሳትን ወደ ገነት የመለሰውን ነው። ቅዱስ ያሬድማን ነው። ቅዱስ ዳዊት ምናለ አስቀድሞ ከአንድ ሺህ ዘመን በፊት አረገ ውስተ አርያም እንሆ ምርኮን ማረክ፣ አለሙን ማረከው፣ ዲያብሎስን ማረከው፣ እሰውን ገንዘብ አደረክ በሲዮል የነበሩ ነፍሳትን ወደ መንግስተ ሰማያት ማነው ወደ ገነት መለስክ። ነገ ደግሞ መንግስተ ሰማያትን ታወርሳቸዋለ የሚለውን አስቀድሞ ክርስቶስ ከመወለዱ ከአንድ ሺ ዘመን በፊት የነበረ ትንቢት ነው፣ የተነገረ ትንቢት ነው። የመጨረሻው ወንጌሉ የዮሐንስ ወንጌል ምዕራፍ 14 ቁጥር አንድ ነው። እሱን እንነጋገርና ትምህርታችንን ጨርስ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወንጌሉ ደግሞ እንዲህ ይላል። ወንጌሉ የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ጀምሮ ያለው ኃይለ ቃል ነው። ሶስት ነገሮችን ወስደን እንጨርሳለን። እይደንግጽ ክሙ ልብክሙ ሹመት ሽልማት ቀረብን ብላችሁ ልቡናችሁ አይሸበርባችሁ አይጨነቅባችሁ። እመኑ በአቡየ ወእመኑ ብየ እመኑ በእግዚአብሔር ወእመኑ ብየ እመኑ በአቡዬ እመኑ እመኑ በእግዚአብሔር እመኑ በአባቴ እመኑ በእኔም ደግሞ እመኑ እስመ ውስተ ቤተ አቡዬ ማህደር ብዙህ ማህደር ወምዕራፍ ቦቱ እስመ ውስተ ቤተ አቡዬ ብዙ ማህደር ወምራፍ ቦቱ በአባቴ ቤት ብዙ መኖሪያ አለ። ማለትም በአባቴ ቤት በመንግስተ ሰማይ ብዙ ማዕረግ ወይም ሀብታት አለና፣ በሌላ መልኩ እይደንግስክሙ ልብክሙ ፍቅር ከታዘዘ እኛ ካላደረግ ነው ብላችሁ ልቦናችሁ አይሸበርባችሁ። እመኑ በእግዚአብሔር በአባቴ እመኑ በአባቴ እመኑ ወእመኑ ብ በእኔም ደግሞ በአምላካችሁ እመኑ በአባቴ ቤት ብዙ መኖሪያ አለ ልባችሁ አይሸበር ልባችሁ አይሸበር እመኑ እምነት ትልቅ ሀብት ነውና እመኑ አለ ወናሁ ነገርኩ ክሙ ከማሀውር አስተዳሉ ለክሙ መካን አስቀድሜ ነግሬያችኋለሁ እኔ እንደሄድ ልጅነትንም እንዳዘጋጅላችሁ ነገርኳችሁ ወማኮሰ እሚቤለክሙ ከማ ሀው አስተዳሉ ለክሙ ማሄደረ ያለዚያ ግን ባልነገርኳችሁም ነበር። ወእም ከመኮርኩ አስተዳሎኩ ለክሙ መካነ በሄርኩ ልጅነትንም ይልቁንም ደግሞ መንግሥተ ሰማያትንም ባዘጋጅላችሁ ይሻላችኋል። ምንድነው የሚለው? ወማሄደረ መንግሥተ ሰማያትን ወምዕራፈ መስቀልን። አዎ ባዘጋጅላችሁ ይሻላል፣ ይልቁንም ካዘጋጀሁላችሁ በኋላ አንድም ይልና መንግሥተ ሰማያትን መስቀልን ካዘጋጀሁላችሁ በኋላ ሁለተኛ መጥቼ እኔ ወዳለሁበት ወስዳችኋል። ምንድን ነው ያሁን ሲባል ውስጡ ያለው መንፈስ ቅዱስን እልክላችኋለሁ ምንድን ነው እመኑ በአብ ወመኑ ብ በእኔም እመኑ በአባትም እመ አነ አብ እኔና አብ አንድ ነን ምንድን ነው መንፈስ ቅዱስ የአብና የወልድ ህይወታቸው ነው ወልድ ደግሞ የአብና የመንፈስ ቅዱስ ቃላቸው ነው ስለዚህ የመጣው የወረደው የተወለደው ቃላቸው ነው አሁን ደግሞ ቃል ሰው ሆነ። ያ ሰው ወደ ሰማይ ካረገ በኋላ የመጣው መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ የአብና የወልድ ህይወታቸው ነው ማለት ነው። ስለዚህ ምን አለ ሁለተኛ መጥቼ ማለት መንፈስ ቅዱስ እንልካለሁ ማለት ነው። መንፈስ ቅዱስ ይመጣሉ? ሁሉን ያስተምራችኋል ይነግራችኋል ማለት ነው። ምን ማለት ነው ወደ ኋላ ያየ ነው። እስመ ውስተ ቤተ አቡዬ ብዙ ማህደር ወምዕራፍ ቦቱ በአባቴ ቤት ብዙ መኖር ያለ መንግስት ሰማያት አለ፣ ለሁሉም የሚበቃ አሁን፣ ዛሬ መሬት ጠበበን፣ ቦታ ጠበበን፣ ከተማ ጠበበን። ይበ እግዚአብሔር ቤት ብዙ መኖር በመንግስት ተሰራታ መኖር ያለ ለቅዱስ አደ ጻር ህጉን ለከበሩ ትእዛዙን ለጠበቁ መኖሪያ አለ ይልና ምንድነው የሚለው አዘጋጅቸላችሁ። ምንድነው ያተዘጋጀላችሁ መንግስት ተሰራታ አስተዳሉ አዘጋጅላችሁ ይቀጠልና መስቀልን ላዘጋጅላችሁ ካዘጋጅ ይሉላችሁ በኋላ ካዕበ እመጽእ ወእነስአክሙ ውየሚያቀ ሁለተኛ መጥቼ እኔ ወስዳችኋለሁ። እመጽእ በረድኤት እነስ አክሙ በሞት በረድኤት እጠብቃችኋለሁ። እመግባችኋለሁ በዝናብ አብቅዬ እንደገና ደግሞ በፀሐይ አብስዬ እመግባችኋለሁ። ካለ በረዴ ትጠብቃችኋለሁ ካለ፣ እነሳ አክሙ ደግሞ ትሞታላችሁ ነው። እኔ ሞች ያለውና እናንተም ትሞታላችሁ ነው። ስለዚህ በረዴ ትጠብቃችኋለሁ፣ በኋላ ደግሞ እነሳ አክሙ ትሞታላችሁ፣ ከዚያ ወደ መንግሥተ ሰማያት ትገባላችሁ ማለት ነው። ይህን ነገራቸው ማለት ነው። ወለሊክሙ ተአምሩ አዎ ሐውር እኔ የምሄድበትን አገር ታውቃላችሁ ወተአምሩ ፍንወቶ መንገዱንም ታውቁታላችሁ አለና ነገር እኔ የምሄድበት መንገድ እኔ የምወጣበት መንገድ ታውቁታላችሁ፣ መንገዱም ታውቃላችሁ አለና ለሐዋርያት ነገራቸው። እዚህ በኋላ ሁለት ሐዋርያት ጥያቄ ላይ ያመጡ፣ የመጀመሪያው ሐዋርያ ቶማስ ነው። ቶማስ እንዲህ አለው፣ አቤቱ የምትሄድበትን አገር የማናቅ መንገዱን እንደምን እናውቃለን? አለው ይላል የምትሄድበትን አገር የማናቅ አገሩን የምትሄድበትን አናቅም አለ። ምንድን ነው ሰማይ ሩቅ ነው፣ እንግዲህ ሰማይ ሩቅ የምትሄድበትን አገር አናቅም አለ። አናቅም ቀጠለና ምን አለ የምትሄድበትን አገር ካላወቅ ነው፣ አገሩን ካላወቅ ነው መንገዱ እንዴት እናውቀዋለን? እውነት ነው፣ ሀገሩን ካላወቀ መንገዱን ይታወቃል እንዴት እናውቃለን? አገሩን አዎ እንዴት እናውቃለን? እንደምን እናውቃለን አለው አገሩ የታወቀ እንደሆነ የነገሌ አገር የነገሌ መንገድ ተብሎ ይነገራል። ስለዚህ እንዴት እናውቃለን አለና ጠየቀ ነው የሚለው ይህንና እንዲህ ይላል ወይ ቤሎ እግዚእ ኢየሱስ ይላል እንደውም ለመጨረሻው ስንመጣ ምንድን ነው ኢየሱስም ይላል ወይ ቤሎ እግዚእ ኢየሱስ አነውቱ ፍኖተ ጥርቆ ሕይወት ኢየሱስም ለቶማስ መለሰና እንዲህ አለ ይላል የሕይወትና የጽርቅ መንገድ እኔ ነኝ። የአንድነት የሶስትነት ባለቤት እኔ ነኝ። ቶማስ ምንድን ነው ያለው? ከተማውን ሀገሩን ካላወቅ ነው መንገዱ እንዴት እናውቀዋለን አለ። ቀጠለና፣ ሀገሩን ካላወቅ ነው ከተማውን ካላወቅ ነው መንገዱ እንዴት አውቃለን አለ። ከዚያ ቀጥሎ ኢየሱስ ክርስቶስ መልስ መለሰል ለቶማስ ምን አለ? ወይቤሎ እግዚእ ኢየሱስ አነ ውእቱ ፍኖተ ጽርቆ የህይወትና የጽርቅ መንገድ እኔ ነኝ፣ የአንድነት የሶስትነት ባለቤት እኔ ነኝ ማለት ነው። ይነገረው ነው ይልና እምከመኪያዬ አእመርክሙኒ አእመርክም ወላአዊ እኔን ካወቃችሁኝ አባቴን አወቃችሁኝ። ከዚህ በኋላ ሌላ ሐዋርያ ሊመጣ ነው፣ ደግሞ ሌላ ሐዋርያ ቶማስ ምንድን ነው ያለው? እስከዚህ ድረስ ተጓዘ። እኔን ካወቃችሁኝ አባቴን አወቃችሁኝ አለው። ይድና እኔን ተወላዲ ብላችሁ ቢሆንስ አባቴን ወላዲ ባላችሁት ነበር። አነ ውእቱ እኔ የተወለድኩኝ የተላኩኝ እኔ ነኝ። እኔን ካወቃችሁ የተወለድኩን የተወለድኩትን ካወቃችሁ ወላዴ የተባለ አብን ማወቅ አለባችሁ፣ ሠራፂ የተባለ መንፈስ ቅዱስ ማወቅ አለባችሁ እያለ አስተማራቸው ይላል። ከዚህ በኋላ ደግሞ ፊልጶስ የተባለ ደቀ መዝሙር ነው። ወይ ቤሎ ፊልጶስ እዚኦ አረየነሁ ለአው ወይ አክለነ ፊልጶስ ደግሞ እንዲህ አለ። ጌታ ወይ አንድ ነገር ንገረንና ይበቃል። ቅዱስ ጴጥሮስ አንድ ነገር የተናገረው ትዝ ይለኛል። እግዚአብሔር ሆይ አለ ኢየሱስ ክርስቶስ አምላኪ ሆይ አለ። አንድ ነገር ልጠይቅህና ይበቃኛል አለው ይላል። ምንድን ነው አለ። የዓለምን ካርታ አሳየኝና ይበቃኛል አለው። የዓለምን ካርታ አሳየኛለ ይህን በቃ ሁሉን ተምሬያለሁ ሁሉን አውቄያለሁ አሁን አንድ ነገር ነው ያለ ምን ካርታ ብቻ ብይ የህፃናት የሚጫወቱባት ብይ አመንክ አለ አምኜያለሁ እሺ ካመንክ አንተ የት ነው ያለህ አለ እኔማ ካንተ መዳፍ ውስጥ እንደ ጫጭት እንጭል እንጭል እያልኩ ነው ያለሁት የኛ ህይወት በሱ ነው በሱ መዳፍ ውስጥ ነው እኛ የወረቀት ካርታ አይደለም ይቀጥልና ምን አለ ምንድነው ያለው ወይብሮ እግዚ ኢየሱስ መጣና ዝም ወል ሐሎኩ መስሊካ ይሄን ጊዜ ኪዚ ጋር ስኖር ሰንወር አላወቃችሁኝምን አለና አው ጠየቀው ይላል። እናውቃለን እንግዳስ አነ አብ አሩ ነ እኔ እና አብ አንድ ነን። አብላኪ ወልድ ተላኪ መንፈስ ቅዱስ ተራዚ እኔ የአብና የመንፈስ ቅዱስ ቃላቸው ነኝ። መንፈስ ቅዱስ ደግሞ የአብና የኔ ምናችን ነው ህይወታችን ስለዚህ እኔን ካወቃችሁ አብን አወቃችሁ እኔን ካያችሁ አብን አያችሁ እኔና አብ አንድነን አለና አስተማራቸው ነው የሚለው ስለዚህ ሁላችንንም በእግዚአብሔር በአምላካችን የተማርን እንድንሆን የአምላካችን የዚር መልካም ፈቃድ ይሆንልን ምን አለ ሃሌ ሃሌሉያ ወረደ መንፈስ ቅዱስ በሐዋርያት ላይ መንፈስ ቅዱስ ወረደ ነው በሐዋርያት ላይ የወረደ መንፈስ ቅዱስ በእኛ ህይወት ላይም እንዲወርድልን መልካም ፈቃድ ይሆንልን ምንድን ነው ያላቸው ከዚህ በኋላ እኔና አብ አንድነን አዎ ስለዚህ እኔ እሄዳለሁ፣ መንፈስ ቅዱስ አጽናኝ የሆነው ይላክላችኋል። እኔ በአርባኛው ቀን አድርጋለሁ፣ በሀምሳኛው ቀን መንፈስ ቅዱስ ይላክላችኋል። ከመንፈስ ቅዱስ ሁሉን ያስተምራችኋል፣ ሁሉን ያስተምራችኋል አለና ነገራቸው። የቀረውን በአውደ ምረት ላይ እንማማራለን። ገብረ መስቀል ሚዲያ ነው፣ ቤተሰብ ሁኑ፣ ለሁሉም ተናገሩ። ሰላም እግዚአብሔር ከሁላችን ጋራ ይሁን። ሰበስክራይ ላይክና ሸር አድርጉ።